ጠይቂ እያለ ነው። ማንን ነው ይቅርታ የሚለው ስም ጓልሽሬ እኔ ትላንትና ነገሩ እንዳይባባስ ተው በቃ። ዘቅዝቁ ዜድ ካየች የዜድና የአዳምን ቁርኝት ዋትሳፕ ላይ ዜድ ላይ ዲያምናት እኮ ባግባ አሁን፣ ይሄ ሶሪ እንድትል ማድረግ ነው እንጂ ያለባቸው ደግሞ፣ ባለቤቷ አቁሙ ይበላለች፣ አቁሚ በቃ ስቶፕ ካለች፣ እናሽ ልብዳ እኔ ህይወቷ ህይወቷ፣ ላ- አሁንም ቅርብ ላይ ነኝ፣ አሁንም ቅርብ ላይ ነኝ። ልጅቷ እንድትሰደብ፣ ልጅቷ ከሚዲያ እንድትጠፋ እንዳታረጉ፣ ታው ሰላም ስጧት። አሁን አሁንኛ ሰላም ሰለሰጠናት እኮ ነገር ወሬ አጣችሁ። ወሬ ማንም የሚያመላልስ የለም እዚህ ቲክቶክ ላይ ልንገራችሁ፣ ማንም ወሬ የሚያመላልስ የለም። ድሮ ከእኔ ነበር የምትሰምተው ወሬ አጣችሁ፣ ወሬ አጣችሁ። ለዛ ከዚህ ድንና እሷን ልታጣሉ እና ሰው ሁሉ ይሽሻት። አንቺስ ምን አባሽ አገባ ሪከርታ? ልጅቷ ስሙ እናንተ አሁን የአሞራ ደጋፊዎች እዚህ ቤት ያላችሁት በጣም አውቃለሁ ነገሩን ለማያያዝ ነው እነሱ ያደረጉበት ልጆች አሁን አሞራው እናቱን ሊጠይቅ ሄደዋል ያለበት ኬዝ ምንም ቢሆን መንገድ ላይ ነው ያለው ያለውን ኬዝ ታውቃላችሁ ይሄን ኬዝ ደባብሶ ማውጣ እኔ ኢቲሶክ ያኔ ዴዚን ስሰንበት ኢሶክ እኔ በግልጽ ጠላት ነኝ ዴዚን ረገጥኳት እናንተ ምንድን ናችሁ እሺ ምንድን ናችሁ ምንድን ናችሁ እንጂ ወሬ አንቺ ደግሞ እቺ ሴትዮቺ ኢጋን ኢጋን ዋን ጋን የምትባዩ ሴትዮ ሊሰድብሽ ነው። ትንሽ ነው የቀረሽ። ፎቶሽን ለጥፊ፣ ረግጥሻለሁ። ታይ፣ ተከበሪ ነገ። እናንቺ ከነሱ ትሻያለሽ፣ በእድሜም ትልቅ ነሽ። አውሮፓን ያለሁት ብለሻል። ለምን እንዲ ደጋፊ እንዲረጋጋ አታረጊም? ጥንብምስ ታይ፣ ብዬሻለሁ። ትላንት አክብሬሻለሁ፣ ዛሬ ከደግምሽ ረግጥሻለሁ። ዋ አልዘቀዝቅሽም ዘቀዝቅሽም እንዲሁ ለጥፌሽ ስድ እንዲሆን ሽረቅጥሻለሁ። ጨምላቃ ተይብዬሻለሁ። ላለመሳደ ብዙ እየጣርኩ ነው። ቋቋቲያም እንዴ የልጅቷን ሰላም ስጧት፣ ሰላም ስጧት። ልጅቷ የራሷ ችግር በውስጥ ስንት ሰው አለ የሚሰድባት። ሰላም አታወጣ ነው። የራሷ ችግር ይበቃታል። አትጨመሩባት። የራሷ በጣም ብዙ ችግር አለባት። የአሌክስ ስቶሪ፣ አሌክስ ነገሩ እንዲባባስ ፈልጓል። የአሌክስ ሴትዮ ወታ፣ ይቅርታ እቺ ሴትዮ ለክፋት ካላለች እኮ ለክፋት ካለቻት ይቅርታ አትላትም ማርያምና፣ ለክፋት ካልሆነ ግን ሳታቆን ይቅርታ አትላታለች። ምን ችግር አለው? ይቅርታ እኮ ትልቅነት ነው። ምን ችግር አለው? ለክፋት ካለቻት እመኑኝ አትላትም። ግን ሳታሰበው ከሆነ ይቅርታ አትላታለች። ግን ታዉ